አሰላሙ አሌይኩም ወረህማቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ከእኔ ጋ አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ሮመዳን እንዴት ይዟችኋል? እንዴት እያሳለፋችሁ ነው? በቁርአን በዚክር እንደምታሳልፉ ተስፋ አለኝ። እንዲሁም ሙስሊም እህቶች ወንድሞች፣ እንዲሁም ክርስቲያን እህት ወንድሞች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ደህና ናችሁ እያልኩኝ ዛሬ በተለየ ቪዲዮ መጥቼላችኋለሁ። እንዲሁም ቻናሌን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ኑ። ቤተሰብ ያልሆናችሁ ደግሞ ሸር እያደርጋችሁ ሰብስክራይብ፣ ላይክ፣ ሸር እንዳደርጉ አድርጉ። ዛሬ እንደምታዩት በተለየ ቪዲዮ ውርጌስ አካባቢ ቀያፈር ከምትባል ሀገር ብቅ ብዩላችኋለሁ። ያው እንደምታዩት አራት ሀባፍ ዘይት ኡመር ዘይት እንዲሁም አንድ ብራይት ላርጎ እንደምታዩት፣ 50 ኪሎ ዱቄት አድርጌ አንድ እህቴ በአማና ወስደህ አድርስልኝ ብላ ስርፋው ድረስ ወስጄ እንደምትመለከቱት አድርሻለሁኝ። እንዲሁም ሌላም ነገር ቅባት አለ። እንዲሁም አራት አራት ሽግ ቴምር በብታ አራት ሽግ ቴምር አድርጌ እንዲሁም በተለየ ቅባት አለ፣ ሻምፖ አለ እሱን አድርጌ አድርስልኝ ብላ እኔም በአማናነቴ ካሉበት ቦታ ድረስ አድርሻለሁ። እንዲሁም አራት ኪሎ ስኳር አለ። እንደምትመለከቱት ያው እንደምታዩት ነው። አማናነቴን እዋጣለሁ። ሌሎቻችሁም ሮመዷን ገና ነው፣ ቤተሰቦቻችሁን የምታስፈጥሩ ካላችሁ ማዘዝ ትችላላችሁ። ስልክ ቁጥሬን አስቀምጥላችኋለሁ ርዕሱ ላይ እየደወላችሁ በኢሞ እንዲሁም በዋትሳፕ በቴሌግራም እየደወላችሁ ማዘዝ ትችላላችሁ። ያው ለቤተሰብም ይሁን ለሌላም ይሁን ሀይር ስራ ነው ይሄ ቤተሰብን ማገዝ የቤተሰብን ዱዓ አሪፍ ነው ግድ ነው ዱዓ ዱዓም የምትፈልጉ ማዘዝ ትችላላችሁ የትን ቦታ አደርስላችኋለሁ በተለይ ወርጌሳ ሊብሶ መሀል አንባ እንዲሁም ገራኔት አቅራቢያ ቦታ ችግር የለውም ማዘዝ ትችላላችሁ ርቀትም ያላችሁ ማዘዝ ትችላላችሁ አደርስላችኋለሁ ኢንሻ አላህ ያው ዛሬ በዚህ በተለየ መልኩ መጥቻለሁ። እንዲሁም በሌላ ቪዲዮ ኢንሻአላህ በተስፋ እመጣለሁ ብዬ ተስፋ አድርጋለሁ። የዛሬው ቪዲዮ ይሄው እንደምትመለከቱት ይሄን ይመስላል። ኢንሻአላህ በሌላ ቪዲዮ ደግሞ እስከምመጣ፣ አላህ ሁላችንም ሰላም ያደርገን። እናንተንም አላህ ሰላማችሁን ብዝዝት ያደርግልኝ። አላህ ስራውንም ደግሞ የመዳም ቅመሞች የሆናችሁ አላህ ስራውን ያቅልላችሁ። እንዲሁም ወንድሞቼ በረሃም ያላችሁ ለትኖሩ ትችላላችሁ እናንተም አላህ ያበርታችሁ እያልኩኝ ዛሬ በዚህ እሰናበታችኋለሁ። ኢንሻ አላህ በሌላ ቪዲዮ እስከምንገናኝ አላህ ሁላችንን በሰላም ያገናኘን እያልኩኝ ዛሬ በዚሁ እሰናበታችኋለሁ። አላህ ሁላችሁንም በተለይ የሚርያም ከመሆናችሁ አላህ ያበርታችሁ እያልኩኝ ዛሬው ይሄን ይመስላል። ኢንሻ አላህ አላህ ሰላማችሁን ብዝዝት ያርግልኝ። ሰላም ሰላም ሁኑልኝ። ወሰላም አሌይኩም ወረህመቱላህ ወበረካቱ።